ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። የኢትዮጵያን የባህር በር ጥያቄ ከዳር ለማድረስ ዲፕሎማሲያዊ ጥረቶች ተጠናክሮ መቀጠል እንዳለባቸው ተገለጠ ጥያቄው በዓለም አቀፍ ደረጃ እውቅና ማግኘቱን በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቴ ማዴ ተናግረዋል። ኢትዮጵያ የባህር በር ከሌላቸው አገራት መካከል ትልቁ የብዛት የያዘች ሀገር መሆኗን አስረድተዋል። በታሪክ የባህር በር የነበረን ቢሆንም በተፈጸመበት ደባ ምክንያት የባህር በር ባለቤትነታችን ተነስቶ አሁን ላይ ከቀይ ባህር በቅርብ ርቀት ላይ እንገኛለን ብለዋል። በመሆኑም ኢትዮጵያ ቀድማ ወደምትታወቅበት የባህር በር ባለቤትነት እንድትመለስና ኢኮኖሚዋን እንድታጠናከር ጥረቶች መቀጠል እንዳለባቸው አመለክቷል። የኢትዮጵያ የዓለም ንግድ ድርጅት አባል ለመሆን መቃረባን የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳን ጎፌ አስታወቀ። ሚኒስትሩ ኢትዮጵያ የድርጅቱ አባል ለመሆን እያደረገች የምትገኘውን ድርድር የደረሰበትን ሂደት አስመልክተው መግለጫ ሰጥተዋል። በመግለጫቸውም በስዊዘርላንድ ጄኔቫ የተካሄደው ስድስተኛው የዓለም ንግድ ድርጅት የሥራ ቡድን ስብሰባ እስኬታማ እንደነበር አንስተዋል። በመድረኩ ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን ከ30 በላይ አገራት ድጋፍ ማድረጋቸውን የተናገሩት ሚኒስትሩ በስድስተኛው የሥራ ቡድን ስብሰባ ከሌሎች አገራት ጠቃሚ ልምድ ተገኝቷል ብለዋል። ይህም ኢትዮጵያ ከመቼም ጊዜ በላይ ለድርጅቱ አባልነት መቃረባን የሚያመለክት ነው። በቀጣይ ቀሪ ስራዎችን ለማጠናቀቅ ይሰራል ብለዋል። ከስደት ተመላሽ ለሆኑ ዜጎች የአእምሮ ጤና የስነልቦና ማህበራዊ ድጋፍ አገልግሎት አስተጣት የአሰራር ማኑዋል ይፋ ተደረገ። የሴቶችና ማህበራዊ ጉዳይ ሚኒስትር ዴታ ሁሪያ አሊ ለፍልሰት ተመላሽ ዜጎች የማህበራዊና ስነልቦናዊ ድጋፍ ምክር እየተሰጠ ወደ ማህበረተሰብ የማቀላቀል ስራ እየተከናወነ መሆኑን ገልጸዋል። የአሰራር ማቀንፎቹ የተቀናጀና ከስደት ተመላሽ የሆኑ ኢትዮጵያውያን ዜጎች ላይ ያተኮረ፣ የአእምሮ ጤናና የተለበናና ድጋፍ ተገቢው ምላሽና አገልግሎት ለመስጠት እንዲያስችል ተደርጎም በጥንቃቄ መዘጋጀቱን ጠቁመዋል። ሰነዱ በተለይ በጤና አጠባበቅ ሙያ ለሚሰማሩ የማህበራዊ ጉዳይ ሙያተኞች፣ አገልግሎት ሰጪዎች፣ ለተለያዩ አስፈጻሚ አካላት ከፍተኛ ጠቃሚታ እንዳለው ተናግሯል። ለውጤታማ ትግበራም ሚኒስትሩ በጋራ እንደሚሰራና የድርሻውን እንደሚወጣው አስታውቀው ለሰነድ ዝግጅት ድጋፍ ላደርጉ ባለሽሻና አጋር አካላት ሚኒስትር ደቷ ምስጋና አቅርበዋል። የረቻ ባህልን ምክንያት በማድረግ የተዘጋጁ ኤግዚቢሽን እና ባዛር አዲስ አበባ ኤግዚቢሽን ማዕከል ተከፈተ። በአዲስ አበባ ከተማ አስተዳደርና በኦሮሚያ ክልላዊ መንግስት የተዘጋጀውን ኤግዚቢሽን እና ባዛር መርቀው የከፈቱት የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ የአንጠራር አባይ ናቸው። አቶ ጃንጥራር በዚህ ወቅት እንደገለጹት ታላቁ የኢትዮጵያ ሕዳሴ ግድብ በተመረቀበት በዚህ ወቅት በዓሉ መከበሩን ለየት ያደርገዋል ብለዋል። አዲስ አበባ አደባባይ በዓላትን ለማክበር ምቹ እንድትሆን መደረጉን የገለጹት ምክትል ከንቲባው የአደባባይ በዓላት በጋራና በፍቅር መከበራቸው ኢኮኖሚውን ከማሳደግ በላይ የቱሪስት መስህብ በመሆን ያላቸው ሚና የላቀ ነው ብለዋል። የአዲስ አበባ ባህልና ኪነ ጥበብ ቢሮ ኃላፊ ሂሮት ካሳው በበኩላቸው አዲስ አበባ የሁሉም መገኛና የቱሪስት መዳረሻ እንደመሆና የሁሉም ብሔሮችና ብሔረሰቦች ባህል የምታንጸባረቅ ከተማ እንድትሆን እየሰሩ ያሉ የልማት ስራዎች ሚናቸው ከፍ ያሉ መሆናቸውን ተናግሯል። በመጨረሻም ኢትዮጵያና ጣሊያን የሽርና የጎንደር ሆስፒታሎች የጤና አጠባበቅ አገልግሎት ለማጠናቀር የሚውል የአራት ነጥብ አንድ ቢሊዮን ዩሮ ስምምነት ተፈራረሙ። ስምምነቱ በኢትዮጵያ በኩል የገንዘብ ሚኒስትሩ አህመድ ሽዴና በጣሊያን በኩል ደግሞ በኢትዮጵያ የጣሊያን አምባሳደር አጎስቲኖ ፓሊሲ ፈርመዋል። በፊርማ ስነ ስርዓቱ ላይ ንግግር ያደረጉት አቶ ሀመድ ሽሬ ስምምነቱም በተለይም በትግራይና በአማራ ክልሎት በግጭት ምክንያት ለተፈናቀሉ ዜጎች የሚሰጡ የጤና አገልግሎት ለማሻሻል እንደሚጠቅም መግለጻቸውን የገንዘብ ሚኒስቴር መረጃ ያመልክታል በስምምነቱ መሰረት የሚከናወኑ ስራዎች ከ15 ሚሊዮን በላይ ለሚሆኑ ሰዎች የሚቀርበው የጤና አጠባበቅ አገልግሎት ለማሻሻል እንደሚያገዙ የገንዘብ ሚኒስትሩ አስረድተዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ